የማህበረሰቡን ሰላምና ደህንነት ለመጠበቅ ዝግጁ መሆናቸውን የደብረ ማርቆስ ከተማ አስተዳደር የጸጥታ አካላት ተናገሩ። በከተማ አስተዳደሩ የጥፋት እጆችና መዘዞቹ በሚል መሪ መልዕክት ውይይት ተካሂደዋል። የኔኒህ አለሙ ተጨማሪ አለው። በግጭቱ ምክንያት የተፈጠረው ሰብአዊ እና ቁሳዊ ጉዳት እንዳይቀጠል ህብረተሰቡም ወደ ቀደመ ሰላሙ እንዲመለስ የጸጥታ አካላት ዋጋ እየከፈሉ መሆኑን የአማራ ክልል ሚሊሻ ጽህፈት ቤት ምክትል ኃላፊ አቶ ገደቤ ኃይሉ ተናግረዋል። የተገኘውን አንጻራዊ ሰላም ዘላቂ ለማድረግም የጸጥታ ኃይሉ አንድነቱን አጠናክሮ መስራት ይጠበቅበታል ብለዋል። በየግንባሩ እየተዋደቀ ዋጋ እየከፈለ ደሙንም እያፈሰሰ ጠላትንም እየደመሰሰ ነው ያለው። ዝም ብሎ አይደለም ይሄ ክልል ከመፍረስ ያዳነው ውድ ህይወቱን ከፍለው የጸና መዋቅር መከላከያችን ጋር በመጣመር ይሄ እናንተ ፊት ስላላቸው አይደለም። ታሪክም ሊመዘግበው የሚችል ይሄን አጠናክረን መቀጠል ያስፈልጋል። ስለዚህ ይህን ፈተና ለመሻገር አንድ ነው። ሌላኛው ይሄ የፓትሮል ስራ የፍተሻ ስራ አጠራት በእንቀጠ ከተለመደው ወጣው ለማለ፣ የደብረ ማርቆስ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ይሄ ነው አበባው የከተማዋንና የአካባቢውን ሰላም ለመመለስ አበረታች ስራዎች እየተሰሩ ስለመሆኑ ጠቅሰዋል። በከተማ የሚፈጸሙ ወንጀሎችን ለመከላከል ለመከላከልና የከተማዋንም ሰላም ዘላቂ ለማድረግ የጸጥታ አካላት ትልቅ ኃላፊነት እንዳለባቸው ተናግረዋል። በርካታ ነገሮች ተቀርፈዋል፣ ተስተካክሏል፣ እየተጋገዝ ነው። በዚህ ልክ የበለጠ ግን ተጠካክሎ መቀጠል አለበት የሚለው ነገር ግን መወሰድ አለበት። ለዛም ነው ከተማችን ሊሆን ያለውን አንፃራዊ ሰላም መፍጠር የቻልነው። የከኔ ነው ብለን የምንገፋው አይደለም። በዚህ ጉዳይ ላይ በየደረጃ ያለውን ኃይል ካጠናከር አንድ ከሆን ኃይላችን ካባዛን በእርግጠኛ ባጭር ጊዜ ሰላም ማረጋገጥ እንችላለን። ክልሉ እንደ ክልል ማዳን እንችላለን። አሁን ላይ ያለው ሁኔታ ስለምታውቁት ብዬ ነው። በውይይቱ የተሳተፉ የፀጥታ አካላትም የህዝብ ንብረት የሚጎዳበትና የሰው ህይወት የሚጠፋበትን ግጭት ለማስቆም አንድ ሆነን እንሰራለን ነው ያሉት። አንድ ከሆነ እንደ ደብረ ማርቆስ አጠቃላይ አንድ ከሆነ ህዝቡም ደጋፊ ለኛ እናገኛለን፣ ደጋፊ ነው ለኛ፣ ደጋፊ ነው ህዝቡ። ሰላሙን ቢያገኝ ጠልቶ አይደለም። ስለዚህ አንድ ሆነን በጋራንት ብንለው ብንመክተው የጋራ ውጤት እናመጣለን የሚል የራሴ ሀሳብ አለኝ። ሰታምራን ቁርጠኛ በመሆን የህዝባችንን የመንግስታችንን ሰላም እንዲመለስና የአለምንም ስጋት እንዲያመርት ንግዱም እንዲፋጠል ሁላችንም ቁርጠኛ ሆነን አስተማማኝ ሰላም በክልላችን እንዲሰፍን ማድረግ አለብን። ስለዚህ ቁርጠኛ ሆነን መታገል ያስፈልጋል ነው ። ህብረተሰቡም ሰላሙን ለማጽናት በምናደርገው እንቅስቃሴ ከጎናችን ሊሆን ይገባል ብለዋል።